ቹ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። ለኦርቶዶክስና ለካቶሊክ እምነት ተከታዮች እንኳን ለደመራና ለመስቀል በዓል በሰላም አድረሳችሁ ማለት እንወዳለን። ወደ ዕለቱ ዜናዎች አልፋለሁም። የሐረሪ ክልል መንግስት ለመላው ክርስትና እምነት ተከታዮች እንኳን ለደመራና ለመስቀል በዓል በሰላም አደረሳችሁ እያለ መልካም መልክቱን አስተላልፏል። የሐረሪ ክልል መንግስት ለመላው ክርስትና እምነት ተከታዮች እንኳን አደረሳችሁ መልክቱ በተከታይነት ይቀርባል። ህዝበ ክርስቲያኑ የደመራ በዓልን አከባበር ሴቱን ጠብቆ እንዲከበር በማድረግ የተቸገሩ ወገኖችን በማብላትና እና የጠሙትን በማጠጣት እንዲሁም የተለመደ የመተዛዘንና የመርዳረት ባህሉን በመተግበር በዓሉ እንዲከበር የክልሉ መንግስት ጥሪውን ያቀርባል። በተያዘም ህዝበ ክርስቲያኑ ጨምሮ መላው የክልሉ ነዋሪ አብሮነትን፣ መታበርን፣ ወንድማማችነትና አታማችነትን በማጎልበት እንዲሁም በክልሉ የተጀመሩ ሁሉን አቀፍ ልማት ተግባራት እንዲጠናከሩ ድጋፉን እንዲያጠናክርም የክልሉ መንግስት በዚሁ አጋጣሚ ይጠይቃል። የክልሉ መንግስትን በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለደመራና ለመስቀል በዓል በሰላም አድረሳችሁ እያለም የመልካም ምኞት መግለጫውን አስተላልፈዋል። ባሉም የሰላም አንድነት፣ የመተሳሰብ፣ የደስታ እና የፍቅር እንዲሆን ከልብ ይመኛል ይላል የክልሉ መንግስት የላከው መግለጫ። የልማት ፕሮጀክቶች የጥራት ደረጃቸውን የክልሉን ዘላቂ ጥቅም በማረጋገጥ መልኩ ሊከናወኑ እንደሚገባ የሐረሪ ክልል ርዕሰ መስተዳድር ወርልን በድ ይገልጿል። የሐረሪ ክልል መስተዳደር ምክር ቤትን በክልሉ እየተከናወኑ የሚገኙ የልማት ፕሮጀክቶች የጥራት ደረጃ በተደረገ የመስክ ምልከታ በቀረቡ ሪፖርቶች ላይ የፕሮጀክቶቹ ባለቤቶች ተቋማት በተገኙበት መክሯል። ፍቃዱ በላይ የልማት ፕሮጀክቶች የጥራት ደረጃ የክልሉን ዘላቂ ጥቅም በሚያረጋግጥ መልኩ ሊከናወን እንደሚገባ የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲንበርዲ ገልጸዋል። የሐረሪ ክልል መስተዳደር ምክር ቤት በክልሉ የተከናወኑ የሚገኙ የልማት ፕሮጀክቶች የጥራት ደረጃ ላይ በተደረገ የመስክ ምልከታ በቀረቡ ሪፖርት ላይ የፕሮጀክት ባለቤት ተቋማት በተገኙበት መክረዋል። ርዕሰ መስተዳደር አቶ ኦርዲንበርዲ በመድረኩ ላይ እንደገለጹት በክልሉ የልማት ፕሮጀክቶችን በጥራትና ፍጥነት በማከናወን አበረታች ውጤቶች ማስመዝገብ ተችሏል። ሆኖም በአንዳንድ የልማት ፕሮጀክቶች ላይ የጥራት ደረጃን በማስጠበቅ ረገድ ውስንነቶች በመኖራቸው ማስተካከያ ሊደረግ እንደሚገባም ገልጸዋል። የጥራት ጉድለት፣ የግብአት አጠቃቀም፣ የክትትልና የተቋራጮች ብቃት ማነስ ለዘርፉ ፈተናዎች በመሆናቸው የዘርፉን ክፍተቶች ማረም እንደሚገባም አክለዋል። በክልሉ ተግባራዊ የሚደረጉ የልማት ፕሮጀክቶች የጥራት ደረጃ የክልሉን ዘላቂ ጥቅም በሚያረጋግጥ መልኩ ሊተገበሩ እንደሚገባም ርዕሰ መስተዳድሩ አሳስበዋል። በመሆኑም የጥራት ደረጃ ውስንነት የተስተዋለባቸው የልማት ፕሮጀክቶች በሚፈለገው የጥራት ደረጃና ፍጥነት እንዲከናወን ለማስቻል ባለቤት ተቋማት ክትትል ሊያደርጉ እንደሚገባ ርዕሰ ቤተ መሰረዱ አቅጣጫ አስቀምጠዋል። በልማት ፕሮጀክቶች ላይ የሚከሰተው የጥራት ጉድለትና መጓተት ተጠያቂ መደረግ ያለባቸው አካላት በሕግ እንዲጠየቁ እንደሚደረግም ገልጸዋል። ርዕሰ መስተዳድር አቶ ኦርዲን በድሪ የሀኪም ጋራን ወደ ህዝብ መናፈሻ ፓርክ የመለወጥ ስራም በፍጥነት እንዲጀመር አቅጣጫ አስቀመጡም። በተራራዊ የሚጀምረው የሀኪም ጋራ ኢኒሽቲቭ በከተማዋ እያደገ የመጣውን በቱሪዝም እድገት ከማሳለጥ አንጻር ሚናው የጎላ ስለመሆኑ ነው የተናገሩት። የአብስራ አሰግድ ዝርዝር አላት። የሐረሪ ክልል ርዕሰ መስተዳደር አቶ ኦርዲን በትሪ የሀኪም ጋራን ወደ ህዝብ መናፈሻ ፓርክ የመለወጥ ስራ በፍጥነት እንዲጀመር አቅጣጫ አስቀመጡ። ርዕሰ መስተዳደሩ በሐረር ከተማ የሚገኘውን የሀኪም ጋራ በማልማት ወደ ህዝብ መናፈሻ ፓርክ መቀየር በሚቻልበት ሁኔታ ላይ ስራውን እንዲያስፈጽሙ ከተቋቋመው ግብረ ኃይል ጋር መክረዋል። ርዕሰ መስተዳደሩ በውይይቱ ላይ እንደገለጹትም በከተማው የሚገኙ የቱሪዝም መዳረሻ ስፍራዎችን ለማልማት ትኩረት በመስጠት በርካታ አበረታይ ተግባራት ተከናውነዋል። በተራራው ላይ የሚጀመረው የሀኪም ጋራ ኢኒሽቲቭም በከተማዋ እያደገ የመጣውን የቱሪዝም እድገት ከማሳለጥ አንጻር ሚናው የጎላ መሆኑን ገልጸዋል። በክልሉ የሚገኙ የቱሪስት መስህብ ስፍራዎችን ወደ ምቹ የቱሪዝም መዳረሻነት ለመቀየር ትኩረት ተሰጥቶት ይሰራል። በሀኪም ጋራ ላይ የሚከናወኑ ህገወጥ ግንባታዎችን በመከላከል የህግ ማስከበር ስራ በማከናወን በተራራው ላይ የተፈጥሮ ሀብት ጥበቃ ስራዎችን ለማከናወን እንደሚሰራም ጠቁመዋል። የሀኪም ጋራን ወደ ፓርክ የመቀየሩ ስራ ሙሉ በሙሉ ተጠናቀ ቆ አገልግሎት መስጠት ሲጀምር በሀረር ከተማ ከሚገኙ ምቹ የህዝብ መናፈሻ ስፍራዎች አንዱ ይሆናል ተብሎ እንደሚጠበቅም ገልጸዋል ርዕሰ መስተዳደሩ የሀኪም ጋራን ወደ ህዝብ መናፈሻ ፓርክ የመቀየሩ ስራ በፍጥነት እንዲጀመር ርብርብ እንዲደረግም አቅጣጫ አስቀምጠዋል በሀረሪ ክልል በከተማና በገጠር ወረዳዎች የተጀመሩ አንታዊ ሰላም ማጎልበት በሚቻልበት ሁኔታ ላይ ውይይት ተደርጓል በውይይቱም በክልሉ የሰፈነው ህብረትና አንድነት ለሰላም ግንባታ መጠናከል ያለው ለማጉልበትም አበክሮ እየተሠራ እንደሆነ ነው የተገለጸው። አዩብ ካዛሊ በሐረሪ ክልል በከተማና በገጠር ወረዳዎች የተጀመሩ አዎንታዊ ሰላም ማጎልበት በሚቻልበት ሁኔታ ላይ ውይይት ተደርጓል። በውይይቱም በክልሉ የሰፈነው ሕብረትና አንድነት ለሰላም ግንባታው መጠናከር ያለው ሚና ለማጉላት አበክሮ እየተሰራ እንደሆነም ተገልጿል። በክልሉ ለዘመናት የቆየ የህዝቦች አንድነትና ሰላም ግንባታ ለማጉልበት እየተከናወኑ የሚገኙ ስራዎች ተጠናክረው እንደሚቀጥሉም ተመላክቷል። በተለይም የህዝቦችን ማህበራዊ ትስስር በማጠናከር የክልሉ ህዝብ ከጸጥታ ኃይሎች ጋር በመተባበር የተገኘው አዎንታዊ ሰላምን ወደ አስተማማኝ ሰላም ለማሸጋገር በትኩረት መሰራት እንደሚያስፈልግም ተገልጿል። በመሆኑም የሃይማኖት አባቶች የሀገር ሽማግሌዎችና ተጽዕኖ ፈጣሪ ማህበረሰቦች የህዝቦች አንድነትና መከባበርን ከማስተማር ጎን ለጎን ሰላምን ለማደፍረስ የሚሰሩ አካላትን በንቃት ሊከላከሉ እንደሚገባም ተገልጿል። ሁሉም አካላት በክልሉ የሚታየው የሰላምና የመከባበር እሴት በማጠናከር የሚገጥሙ ፈተናዎችን እንድንሻገር በማገዝ ገንቢ ሚናውን እንዲወጡ ጥሪ ቀርቧል። ሁሉም አካላት ኃላፊነታቸውን በብቃት ከተወጡ ሀገራችን የሰላም እጦት ስጋት እንደማትሆን የተገለጸ ሲሆን ልዩነቶችን ከማጥበብና ከማስወገድ አንጻር የማይተካ ሚና እንደሚጫወቱም ተገልጿል። በመሆኑም ይህንን ሚናችንን ለሀገር ሰላምና ልማት መረጋገጥ በየተሰማሩበት ኃላፊነት ትውልድን ማነጽ ይገባልም ተብሏል። የሰላም ምልክት የሆነው የመስቀል ደመራ በዓል በሃይማኖታዊ መገለጫነቱ ባህላዊ ከርሱነትን ጠብቆ ተብቆ እንዲቀጠል ለማድረግ እንደሚገባ የሃይማኖት አባቶች ገለጹ። የመስቀል ደመራ በዓል አካባቢ በተባበሩት መንግስታት የትምህርት፣ የሳይንስ፣ ባህል ድርጅት ወይም በእንግሊዝኛ መጻረ ቃል ዩኔስኮ እውቅና ተሰጥቶት ዓለም አቀፍ ቅርስ ሆኖ የተመዘገበ መሆኑ ይታወቃል። ሲሳይ ዘርይሁን ደመራ የሚለው ቃሉ ደመረ፣ ጨመረ፣ አዋሃደ፣ ሰበሰበ፣ አንድ አደረገ የሚል ቃል ይሰጠናል ማለት ነው። የሰላም ምልክት የሆነው መስቀል የደመራ በዓል በሃይማኖታዊ መገለጫነቱ ባህላዊ ትውፊቱና ቅርስነቱን ጠብቆ እንዲቀጥል ማድረግ እንደሚገባ ተገልጿል። የመስቀል ደመራ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስ በቅራኒው አደባባይ ተሰቅሎ ሞቶ ሞትንም ድል አድርጎ የሰውን ልጅ ደህንነት ላወጀበት መስቀል ሃይማኖታዊ ቦታ ሰጥታ ቅድስት ቤተ ክርስቲያንም ታከብረዋለች አሉ ክርስቶስ የሰው ልጆችን ነጻ ለማውጣት ወደ ምድር በመምጣት ተሰቅሎ ጨለማን ወደ ብርሃን ይቀይረበት መሆኑም በእምነቱ ተከታዮች ዘንድ በስፋት ይታመናል። በጣምራዊነቱ ትልቅ ክብር ከሚሰጠው መስቀል ጋር የተያዘው የቤተ ክርስቲያኑ አስተምሮ መሠረትን ከሚከወኑ የጥምርተ መስቀል ክዋኔዎች መካከል ደግሞ አንዱ ደመራ ነው። የበዓሉ አከባበርን አስመልክቶ ከጣቢያችን ጋር ቆይታ ያደረጉት የምስራቅ ሀረርጌ ሀገረ ስብከት ስብከተ ወንጌል ክፍል አገልጋይ ሊቀማምራት ኃይለ መለኮት ግርማ የደመራ በዓል አከባበር ኢየሱስ ክርስቶስ የተሰቀለበትን መስቀል በአረማውያን በቆሻሻ ማጠራቀሚያ ተራራማ ቦታ በመቅበራቸውና ከሦስት መቶ ዓመታት በኋላም በእስራኤላዊቷ ንግሥት ሌኒ በመንፈስ ቅዱስ እየተመራች መስቀሉን ከተደበቀበት ስፍራ አስቆፍራ እውነተኛውን መስቀል ያገኘችበትን ዕለት ለማሰብ ያክብራሉ። ደመራና መስቀል ያው ተያያዥነት አላቸው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደግሞ መስቀል አይሁድ ያው ቀብረው ነበር ይላል። ለ300 ከ300 ዓመት በላይ ተቀብሮ ተራራ ህሎ ነበር ይላል። ይሄንን እሷ ታውቅ ነበር ክርስቲያን ስለነበረች አባቶቿ ስለነገሯ ስላስተማሯት ታውቅ ነበር። ነበርና ይሄንን ልጅን በትክክል ብታስቀምጥልኝ እኔ መስቀሉን እፈልጋለሁ ብላ ይህንን ነገረችው። እሷ ወደ ኢየሩሳሌም፣ ቆስጣንቲኖስ ብዙ ስንቅ፣ ብዙ ሰራዊት አስከትላ ወደ ኢየሩሳሌም ሄደች ይችላል። ለምን ያንን የተቀበረውን ክርስቶስ መስቀል ለማውጣት። ሌኒ ንግስት ሀሰስ መስቀሉ ይላልኮ፣ መስቀሉን ፈለገ ይችላል። ጉዞ ጀመረች ወደ ኢየሩሳሌም። የበዓል ጠላት የተሸነፈበት ጥላቻ የተሻረበት ሲሆን የእምነቱ ተከታዮችም በየዓመቱ መስከረም 16 ትዕምርተ መስቀልን ወይም ደመራን ጨምሮ በ17 ደግሞ የመስቀል ክብረ በዓልን የሰላምና ደህንነት ቀን በማለት በዘማሪያን ሃይማኖታዊ ሽብሸባ፣ ስርዓተ ቅዳሴ፣ ወረብ ዜማና በደመራ ችቦ ልኮሳ፣ እንዲሁም በመልከ ብዙ መንፈሳዊና ትውፊታዊ ክዋኔዎች ይዘክሩታል። በዓሉ ሃይማኖታዊ መሰረት ቢኖረውም ከቦታ ቦታ በተለያዩ መንገዶች የማህበረሰቡን አንድነት በሚያስጠበቅ መልኩ የሚከበር ሲሆን ከሀገር ውስጥ የቤተ ክርስቲያኗ ምእመን ባሻገር ከመላው ዓለም ክርስቲያኖችም ሆኑ የሌሎች እምነት ተከታዮች ጎብኚዎች በጋራ ታድመውም ያከብሩታል። በዓሉ መንፈሳዊ ነው። የተቸገሩትን ያ መስቀል እኮ የታመሙትን የሚፈውስ የታወሩትን የሚያበራ ችግር የሚያስወግድ መፍትሄ የሚሰጥ ነው። ስናከብረው ይሄ መንፈሳዊ ባህል በርግጥ ይሄ ባህል አጠቃላይ በሀገሪቱ በሙሉ እንደ አካባቢ በዓሉ ታሪኩ እንዳለ ሆኖ እንደ አካባቢው ተጨባጭ ሁኔታው ግን ሁሉም ያከብራል ከዳር እስከ ዳር ያገቡ በደቡቡም ይከበራል፣ በምስራቁም ይከበራል፣ በሰሜኑም ይከበራል፣ በሚራብ በሁሉም ይከበራል። ሲከበር ግን በዓሉና ታሪኩ እንዳለ ይዘቱ እንዳለ ሆኖ እንደ ሀገሩ ባህል እንደ ሀገሩ ቋንቋ ይከበራል ማለት ነው። መስቀል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዳኝ ወይም ብርሃን ተደርጎ ይጠራል። ደመራ ማለት ደግሞ መሰብሰብ፣ በአንድነት በጋራ መቆምን ትርጉም ይሰጣል። ከሃይማኖታዊና ባህላዊ ይዘቱ ባለፈ ትውፊትና ቅርስነቱን ጠብቆም እንዲቀጥል ማድረግ ይገባል ሲሉ ሊቀ ማእምራት ኃይለ መለኮት ግርማ እንዲህ ይገልጻሉ። ያ ደመራው እኮ የብዙ እጽዋቶች እኮ ውጤት ነው። ያ ሰዓቱ የሚነደው እኮ አንድ እንጨት አይደለም፣ የሚነደው አንድ ብዙ እንጨቶች ነው አባቶች ወጣቶች ብዙ እንጨቶችን አመጠው ብዙ ነገሮችን ጨምረው ብዙ ነገሮችን እዛ ላይ አድርገው ያ የሚሰጠው ያ የመስቀሉ ብርሃን የብዙ እንጨቶች አስተዋጽኦ፣ አንድ እንጨት አይደለም የሚበራው። ያ ነው እኮ እና እንደዚያ ሁሉ ባህሉንም ደግሞ ስናከብር አንድ ሆነን መስቀል እኮ ፍቅር ነው። መስቀል አስታራቂ ነው። መስቀል የእርቅ ምልክት ነው። መስቀል እኮ የጥል ግርግዳ ያፈረ ኢትዮጵያውያን፣ በመተሳሰብና በመከባበር በአደባባይ የሚያከብሩት የመስቀል በዓል የአንድነታቸው ማሳያና መገለጫ እንደሆነ የሚገልጹት ሊቀ ማእምራን ኃይለ መለኮት ግርማይ እንደ ስሙ ሰላምን በመስበክ መከፋፈልና መገፋፋትን በማራቅ የአገራቸውን አንድነት ባስቀጠለ መልኩ ማክበር እንዳለባቸውም አስገንዝበዋል። ይሄ ባሉ ደግሞ የጋራ ስለሆነ እንጨቶች አንድ ላይ እንዳበሩ ሁሉ አንድ ላይ ደግሞ በዓሉ ደግሞ ደሃና ሀብታም ሳይል ሁሉም አንዱን አንዱ የሚያይበት መሆን አለበት። የወደቀውን ማንሳት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ አንዱን አንዱ ሊረዳው ይገባል ማለት ነው። የመስቀል ደመራ በዓል አከባበር በተባበሩት መንግስታት የትምህርት የሳይንስ የባህል ድርጅት ዩኔስኮ እውቅና ተሰጥቶት ዓለም አቀፋዊ ቅርስ ሆኖ የተመዘገበ መሆኑም ይታወቃል። የመልካም አስተዳደር ችግሮችን ለመፍታት ቀልጣፋና ጥራት ያለው አገልግሎት ለመስጠት የሰራተኞች ፈጻሚነት ብቃት ማሳደግ አስፈላጊ መሆኑን ተገልጿል። የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን በመልካም አስተዳደርና በዜጎች ቻርተር አገልግሎት ዙሪያ ለሰራተኞች ስልጠና ሰጥቷል። ዘገባው የዲኒ ማህመድ ነው። ፈቃዱ በላይ ዝርዝሩን ያቀርበዋል። የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን የመልካም አስተዳደር ችግሮች መቅረፍ እና በዜጎች ቻርተር አተገባበር ዙሪያ ለሰራተኞች ስልጠና ሰጥተዋል። የክልሉ ስነምግባርና ጸረ ሙስና ኮሚሽን ኮሚሽነር አዳል ሙላቱ የስልጠናው ዋና ዓላማ የሰራተኞችን የመፈጸም አቅም በማሳደግ አገልግሎትን አሰጣጡን በማሻሻል የመልካም አስተዳደር ችግሮችን ለመቅረፍ መሆኑን ገልጸዋል። የዛሬው ስልጠና ዋና ዓላማ ከዚህ በፊት በመልካም አስተዳደር ችግር ውስጥ ስንወያይ ከተነሱት አንኳር ነጥቦች አንዱ ሰራተኛው አቅሙ መገንባት አለበት። ሰራተኛው በአገልግሎት አሰጣጥም በመልካም አስተዳደር ችግሮች አፈታትም ከማቀድ ጀምሮ ሪፖርት እስከ ማድረግ ድረስ ያሉ ጋፖች መጥበብ አለባቸው። ሁሉም እኩል ባይሆንም ቱሳሜስቴን ልዩነቶች ስላሉ ነው። እንዴት እንደሚያቅድ፣ እንዴት ሪፖርት እንደሚያደርግ በሁሉም ሱፐርቪዥን ግኝቶቻችን ስናይ በስራ ሂደቶች መካከል ያለው ልዩነት፣ በስራ አስፈፃሚ በአፈፃሚዎች መካከል ያለው ልዩነት የእውቀት ያረዳድ፣ የግንዛቤ፣ የአስተሳሰብ ልዩነቶች አሉ። በስፋት ያየ ናቸው። የኮሚሽኑ ሰራተኞችን ብቃት ማሳደግ እና ሌሎች ተቋማትን ለማገዝ ትልቅ አቅም የሚፈጥር መሆኑንም ጠቁመዋል። በተቋማችን ደረጃ የመልካም አስተዳደር ችግሮች አሉ። እኛ ራሳችን ደግሞ ትክክለኛ ቁመና ላይ ስንደርስ ነው ሌላ ተቋማትን መደገፍ የምንችለው መከታተል የምንችለው። እኛ ሳይገባን እኛ ሳንረዳ እኛ በአግባቡ ሳንይዝ የሌላውን ቅሬታ ለመፍታት የሌላውን ችግር ለመፍታት ብዙ ስለማደፋፍር ሰው የመጀመሪያ እርምጃችን ይሄ ስልጠና እንዲዘጋጅ ነው ማለት። ስለዚህ ስልጠናውን ሲሪየስሊ ለተቋማችን ብቻ ሳይሆን ትናንትም ስንመክርበት እንደነበረ ሙስናና ብልሹ አሰራር የዓለም አጀንዳ ሆኖ የዓለም ስጋት ሆኖ የአህጉራት፣ የአገራት፣ የክልሎች ስጋት ሆኖ በይቱ ደይ ስትራቴጂውን ቀይሮ ስጋቱንም እየጨመረ ነው። ሶ በዛ ሴንስ እኛም ደግሞ መዘጋጀት ስላለብን ነው እንደ ኮሚሽናችን ይህን ስልጠና አዘጋጀበውና ኮሚሽኑ ዓላማ ለማሳካት ሰራተኞች በስልጠናው የሚያገኙትን ግንዛቤ በአግባቡ ሊጠቀሙበት ይገባል ብለዋል። ከዚህ ስንመለስ በአዲስ እቆጭ አስተሳሰብ በአዲስ አመለካከት አዳዲስ ስራዎችን እንሰራለን ነው ያው። የማንሰራራት ዘመን ብለናል። እንደ ሀገራችንም እንደ ክልላችን፣ እንደ ኮሚሽናችንም ዘንድሮ በብዙ ስራዎቻችን የምናንሰራራበት ውጤት የምናስመዘግብበት ብለን ነው ሞቷችን የተነሳ ነው። እና ከዚህ ማንሰራራት አንዱ ደግሞ የአገልግሎት አሰጣጣችን የመልካም አስተዳደር ችግሮቻችን ሲሬሲሊ መፈተሽ አለባቸው፣ መፈታት አለባቸው። አጀንዳ መፍጠር አለብን። አጀንዳው ላይ መግባባት አለብን። ችግሮች ላይ መግባባት አለብን። ከተግባባን ደግሞ ወደ ስራ መቀየር አለብን። ወደ ስራ ከቀየር ደግሞ ውጤት ማስመዝገብ አለብን። ስለዚህ ሚናችንን እንድንለይ ዋናው ትንክልቁ የአቅም ግንባታው ስልጠና ማለት ነው። የዜጎች ቻርተር ተግባራዊ ማድረግ እና መልካም አስተዳደር ችግሮች በተለያዩ ርዕሶች ላይ ሰፊ ግንዛቤ ለሰራተኞችም ተሰጥቷል። የሐረሪ ክልል ስነ ምግባርና ጸረ ሙስና ኮሚሽን የመስቀል በዓል ምክንያት በማድረግ ማዕድ የማጋራት መርሃ ግብር አካሂዷል። ድጋፉ ዝቅተኛ ገቢ ላላቸው ሀያ ለሚሆኑ የመስሪያ ቤቱ አባላት መድረጉ ነው የተገለጸው። ናርዶስ ዳምጤ የሐረሪ ክልል የስነ ምግባርና ጸረ ሙስና ኮሚሽን ዝቅተኛ ገቢ ላላቸው 20 ለሚሆኑ የመስሪያ ቤቱ አባላት የማዕድ ማጋራት ስነ ስርዓት አካሂዷል። የኮሚሽኑ ኃላፊ አቶ አዳል ሙላቱ በመርሃ ግብሩ ላይ እንደገለጹት መረዳዳት እና መተሳሰብ አንዱ የኢትዮጵያዊነት እሴት መሆኑን ጠቅሰው ለስራ ባልደረቦቻቸው የተሻለ ተስፋ እንዲኖራቸው በማሰብ የተካሄደ መሆኑን ገልጸዋል። ያው በየአመቱ የምናድርገው ስራ ነው። የመደበኛ ስራችንም አካል አድርገነዋል። አትሊስት ኮሚሽኑ ከሚያገኛቸው ወጪዎች ቆጥበን በድጋፍ መልክ አቀደምበት እንደ ድጋፍ ኮሚሽኑ ሰራተኞች በየአመቱ የምንደግፈው ነው ማለት ነው። ይህ የማዕድ ማጋራት እውን እንዲሆን ከሀሳብ ጀምሮ ሲሰሩና ሲሳተፉ ለነበሩ የኮሚቴው አባላትና ሰራተኞች ምስጋናቸውን አቅርበዋል። ድጋፍ ከተደረገላቸው ሰራተኞች መካከል አንዷ የሆኑት ወይዘሮ ዘውዴ ሙሉጌታ እንደገለጹት የማዕድ ማጋራቱ ተጠቃሚ በመሆናቸው በጣም እንደተደሰቱ ገልጸው ማዕድ ማጋራቱም ከዚህ በላይ ተጠናክሮ መቀጠል እንደሚገባው ገልጸዋል። እኔ እንጃ በጣም ክብር አለ ለኮሚሽኔ ማለት ነው እና በጣም የሚረዳ ሰውን የሰውን ችግር የሚረዳ እንዲህ አይቶ ምንድን ነው ችግርሽ ብሎ የሚረዳ ኃላፊ አለ እና በእውነቱ በዚህ አጋጣሚ ኮሚሽነራችንን በጣም ነው የማመሰግነው። ወደፊትም ኮሚሽኑ ይህንን የማዕድ ማጋራት ለማህበረሰቡ ተደራሽ ለማድረግ የተለያዩ ድጋፎችን አጠናክሮ እንደሚሰሩ ገልጸዋል። በመጨረሻም ለመስቀል በዓል የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ሰላም ለማህበረሰባችን እድገት ሳይተካ ሚና አለው ሲሉ የኦሮሚያና የሶማሌ ክልል ነዋሪዎች ገልጸዋል። የዓለም የሰላም ቀን በባቢሌ ወረዳ በሁለቱም ክልል ነዋሪዎች ተወካዮች በተገኙበት በድምቀት ተከብሯል። ዝርዝሩ በተከታይነት ይቀርባል። የሰላም ቀን በምስራቅ ሐረርጌ ካቶሊካዊ ቤተክርስቲያን ልማትና ማህበራዊ ጽህፈት ቤት አዘጋጅነት በባብሌ ወረዳ ተከብሮ ውሏል። የባብሌ ወረዳ ምክትል አስተዳዳሪና የግብርና ቢሮ ኃላፊ በዕለቱ በተለይ ለሐረሪ ብዙሃን መገናኛ ኤጀንሲ እንዳሉት የአካባቢውም ሆነ የአገርን ሰላም በመጠበቅ ረገድ የህዝቡ ሚና አይተኪ ያሉ ሲሆን ህዝቡም ሰላሙን ለመጠበቅ ሲተባበር ችግሩን በቀላሉ መፍታት ይችላል ሲሉ ተናግረዋል። ሰላሙን የሚጠብቀው ባለቤቱ ነው። ጉዳዩ የመንግስት ብቻ አይደለም። ስለዚህ ህዝቡ ሰላም ያስፈልገናል ብሎ በጋራ መቆም ይጠበቅበታል ማለት ህዝብ ነው። ስለዚህ ሁሉም ማህበረሰብ ለሰላሙ ዘብ መቆም ያስፈልጓል ሲሉም ገልጸዋል። እንደ ሞቱ ማይቸውን ሞታ ኡመን ኢፊሳቲ በየ ነገኘሳ ከየገቱፍ ህብረተሰቡ የራሱን ሰላም ለመጠበቅ መነሳሳት አለበት። ለዚህም እየተደረገ ያለው ነገርና እንቅስቃሴ መቀጠል አለበት። እየተሰራ ያለው ስራም አበረታች ነው። ተሜ ነምን ነገኝ መታሳከ የገቱፍ ወን ነው። አቶ ግርማ ከበደ በምስራቅ አድርጌ ካቶሊካት ቤተ ክርስቲያን የልማትና ማህበራዊ ጽህፈት ቤት ፕሮግራም እንዳሉት ወጣቶችና እናቶችን ጨምሮ ያገር ሽማግሌዎች በሰላም መራገጥ ዙሪያ አይተከሚና አላቸው ብለዋል። በዚህም የሚመለከታቸው አካላት የሰላም አምባሳደር በማድረግ እየሰራ እንገኛለን ብለዋል። የወጣቶች የሰላም አምባሳደሮች፣ የእናቶችን ሰላም አምባሳደር በማድረግ እነዚህ ሁለቱ እርስ በርስ እንዲወያዩ እርስ በርስ ደግሞ የሰላም ጠንቅ የሆኑ በጣም ጥቂት ሰዎችን በመምከር እነሱን ደሞ አላስፈላጊ የሆኑ ግጭት ጠማቂዎችን ከውስጣቸው በማስወገድ የተሻለ አብሮ መኖሮትና መቀራረብን እንዲያገኙ የእኛም ድርጅት በስፋት እየሰራ ይገኛል። አቶ ግርማ አያይዘውም ህብረተሰቡ ዛሬ ሰላሙን በሚገባ አጽንቷል፣ በቂ ግንዛቤም ጭምር አለው። በመሆኑም የብጥብጥ አጀንዳ ይዘው የሚንቀሳቀሱ ጥቂት አካላት በቀላሉ እንደማይሳካላቸው ሊያውቁት ይገባል ያሉት አሁን ግጭትን በቀላሉ ማምጣት አይቻልም ምክንያቱም ህብረተሰቡ አሁን በቂ የሆነ ግንዛቤ ለማዳበር ችሏል። እና የዛሬውን ቀን ያንን አስመልክቶ በጋራ ሁላችንም ተገናኝተን ቃል ገብተን የዛሬውን የዛሬው አብሮነታችን የነገኑም ህይወታችን ይገነባል፣ አገራችንም ሰላም የምትሆንበትን መንገድ ይፈጥራል ብለን እናስባለን። የዓለም ሰላም ቀንን ምክንያት በማድረግ በተካሄደው ኮንፈረንስ ላይ ከሁሉም የህብረተሰብ ክፍሎች የተውጣጡ ተወካዮች ተሳታፊ ሆኗል። አቀፍ ዘገባዎች ያግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚደንት ቭላድሚር ፑቲን ጋር ተወያይቷል። በሌላ ዜና ደግሞ ጠቅላይ ሚኒስትር አብይ አህመድ ለ2018 የመስቀል በዓል እንኳን አድረሳችሁ መልእክት አስተላልፏል። እነኝህማ ሌሎቹን ጨምረን በሀገር አቀፍ ጉዳዮቻችን ይዘናቸዋል። ወደዛው እናልፋለን። ኢትዮጵያ በቀጣይነት በኒውክሌር ቴክኖሎጂ ዘርፍ በትኩረት ትሰራለች አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ይህን የተናገሩት ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋር የኒውክሌር ልማትን አስመልክቶ የሁለትዮሽ ውይይት ባደረጉበት ወቅት ነው። በውይይቱም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን የነቁ ወጣቶች መገኛ መሆኗን ጠቁመው በወሳኝ የእድገት ጎዳና ላይ እንደምትገኝ አመልክቷል። በኢትዮጵያ ከተሞች እየዘመኑ እንደሚገኙና ኢንዱስትሪዎች በማደግ ላይ መሆናቸውን ያነሱት ጠቅላይ ሚኒስትሩ የኢትዮጵያ ኢኮኖሚ በዓለም ላይ ፈጣን እድገት እያሳየ ካሉ ሀገራት ኢኮኖሚ አንዱ መሆኑ ጠቁመዋል። ኢትዮጵያ ባለፉት ዓመታት በአረንጓዴ ኃይል ዘርፍ ምሳሌ ሆና መገኘቷን ጠቁመው ለአብነትን በቅድሞ ተጠናቆ ለምረቃ የበቃውን ታላቁን ኢትዮጵያ ህዳሴ ግድብን በዘርፉ ያላትን ቁርጠኝነት ያሳያል ያሉት ራእያችን ከዛሬ የተሻገረ በመሆኑ የተለያዩ የልማት አማራጮች ተግባራዊ እናደርጋለን ያሉት ጠቅላይ ሚኒስትሩ በቀጣይም በኒኩሌር ቴክኖሎጂ ዘርፍ በትኩረት እንደሚሰራ ጠቁመዋል። የኒኩሌር ቴክኖሎጂ ለኢትዮጵያ እድገት ወሳኝ መሆኑን ጠቁመው ለሕክምና፣ ምግብን ዋስትና፣ ለውሃ አስተዳደር እንዲሁም ለኢኖቬሽንና ቴክኖሎጂ እድገት ከፍተኛ አስተዋጽኦ እንደሚኖረው አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2018 የመስቀል በዓል እንኳን ደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸውም ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ብለዋል። ጠቅላይ ሚኒስትር አብይ አህመድም ባስተላለፉት መልእክት የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር እናስባለን ብለዋል። መስቀል የተቀበረበት ቦታ ተራራ ሰርቶ ነበር። የቀበሩት ሰዎች ከዚህ በኋላ እንደማያወጡ ደምድመው ነበር። አንዳንድ እማኞችም ተስፋ ቆርጠው ነበር። ጊዜው በረዘመ ቁጥር ቀባሪዎች ያሸነፉ መስሏቸው ተደሰቱ። የተቀበረው መስቀል ታሪክ የሆነ መሰለም ብርቱ ሰዎች እውነት ፈላጊ ሰዎች፣ አቧራን የሚገልጡ፣ ቆሻሻን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣም። እውነት አይቀበርም። ጊዜው ሲደርስ አቧራው አንስቶ አሻራውን ያሳያል። ሐሰትን እንደ ጉም አትኖ ሀቅን እንደ ዓለት አግኖ ያሳያል። የኢትዮጵያ እውነት እንደዚህ ነው። የአውራ ዶሮዎች ጩኸት ፀሐይን ማውጣት አያስቀረውም። የሌሊት ወፎች ክንፍ የፀሐይን ንጋት አይጋርደውም። በዚህም ተባለ በዚያ ፀሐይ ትወጣለች። የኢትዮጵያ እውነት እንደ መስቀሉ አቧራውን ጥሶ አፈሩን አፍርሶ ቆሻሻን ደርምሶ ይገለጣል። የወጓት ያዋታል ከላይ ሆነው እንዳይዋት ሁሉ ከታች ሆነው ይገረሙባታል። በመደመር ደመራ እየተደመርን በትጋት እየቆፈርን የኢትዮጵያን ብልጽግና እናወጣለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል። በድጋሚ መልካም የደመራ መስቀል በዓል ይሆንላቸው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። መስከረም 16 2018 ዓ ም የአዲስ አበባ ከተማ አስተዳደር አዳነች አቤቤ 253 ቤቶችን ለሀገር ባለውለታዎችና ጠዋሪ ደጋፊ ለሌላቸው ህብረተሰብ ክፍሎች አስተላለፉም። ከንቲባ አዳነች አቤቤ በአቃቂ ቃሊቲ ክፍለ ከተማ እጅግ በመጎሳቁላቸው ፈርሰው የተገነቡ 253 ቤቶች እና የቅድሚያ ቅድሚያ ለሚገባቸው ሀገር ባለውለታዎች እና ጧሪ ለሌላቸው ህብረተሰብ ክፍሎች አስረክበዋል። በክረምት በጎ ፍቃድ አገልግሎት ከተገነቡ 3 ሺ በላይ ቤቶች ውስጥም 1924 ቤቶች የቅድሚያ ቅድሚያ ለሚገባቸው ወገኖች መተላለፉን ከንቲባዋ ተናግረዋል። ቤቶቹ የጸዱ መሰረታዊ ግብዓቶች የተሟላላቸው፣ ዘመናዊና ጤናማ የአኗኗር ዘይቤን የሚፈጥሩ መሆናቸውን አስረድተዋል። ከዚህ ባለፈም የራሳቸው የጋራ ግቢ፣ የጋራ መገልገያ፣ የህጻናት መዝናኛ እና የንግ ሱቆችን እንዳካተቱ ነው የገለጹት። በነቀምት ከተማ አንዲት እናት አምስት ልጆችን በአንድ ጊዜ በሰላም ተገላግላለች። ወይዘሮ አስቴር ተፈራ የነቀምት ከተማ ነዋሪ ሲሆኑ ከአምስት ዓመት በፊት አንዲት ሴት ልጅ ተገላግለው ነበር። አሁን ላይ በወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይስት ሆስፒታል በአንድ ጊዜ አምስት ልጆችን በሰላም ተገላግሏል። ወይዘሮ አስቴር ሶስት ወንድ ልጆችና ሁለት ሴቶች ልጆችን በሰላም መገላገሉ መገላገላቸውን የሆስፒታሉ የማፀንና ሕክምና ስፔሻሊስት ዶክተር ቢቅላለሚ ተናግረዋል ተናግሯል እናትና የተወለዱት አምስት ህጻናት በመልካም ጤንነት ላይ እንደሚገኙ አመልክተዋል። ተመልካቾቻችን የዕለቱን ዜናዎቻችን እዚህ ላይ እንገታለን። በቀጥታ ስርጭታችን ከሐረር የደመራ በዓል መከበሪያ ቦታ ወደ እናንተ የሚደርሰው ፕሮግራማችን ወደ እናንተ ይደርሳል። መልካም ጊዜ ይሁንላችሁ።